አብዛኛው ወንድ በእኛ በሴቶች ዙሪያ ስለሚሰራው ስህተት ነው በዛሬ ቪዲዮያችን ላይ የምናወራው። ሁሉም ሰው በእርግጥ የሆነን ስህተት ሲሰራ ዝም ብሎ አይደለም፣ ወይ ሆን ብሎ ካደረገው እነዚህን ዛሬ የማነሳቸውን ነገሮች እሱ ጋር እውነታዎች ሊኖሩ ይችላሉ፣ ወይ የደረሰበት ወይ የሚያውቀው እንጂ ከመሬት ተነስቶ ወይ ባለማወቅ ነው ሆን ብሎ አያደርግም። ምክንያቱም አንድ ሰው ከተሳሳተ አብዛኛውን ጊዜ ራሱን ነው የሚጎዳው። የሰራው ነገር መልሶ ራሱን ይጎዳዋል፣ ወይ በጣም ያስፈልገውን ነገር ያሳጣዋል፣ አሊያም ደግሞ ተሸውዷል፣ የሆነ ዋጋ ይከፍልበታል። ከሶስቱ አያልፍም። በፍቅር ህይወታችሁ ላይ ወይም በምትወደው ሴት ሊሆን ይችላል አሊያም በማትገባ ሴት ላይ መስራት የሌለባችሁ ስህተቶች እስቲል ይህን ቪዲዮ እያየን አአ ልክ አይደለሽም ብሎ የሚከራከረኝ ሰው ሊኖር ይችላል። ነገር ግን እኔ አሁን የሱን እውነታ ነጥቄ የኔን እውነታ ላጋራው አይደለም የመጣሁት በጣም በእርግጠኝነት ህይወት ውስጥ የገባችው ሴት ሊሆን ይችላል። ወይም የሚያውቃት ፍቅረኛይም ብሎ የጠራት ለፍቅር ህይወትም የመረጣት ሴት ወይ ተሳሳተች ናት ወይ መርዛማ ናት ወይ ለፍቅርና ለወንዶች ያላት አመለካከት ጠማማ ነው፣ እና ደግሞ እጅግ በጣም መልካም ሴት ነበረች ማለት ነው። ከነዚህ ውስጥ በአንዷ ምክንያት ነው ዛሬ ላይ የደረስከው። ነገር ግን እኔ የማነሳቸውን ሀሳቦች እስከ መጨረሻው ድረስ ከሰማህና ከነዚህ ውስጥ አንዱ እንኳን አንተ ላይ ሀፕን ካደረሰ ምናልባት ተመሰክር ይሆናል ኮሜንት ላይ ሌላኛው ወንድ ምህን ስለሚጠቅም ነው። ነገር ግን ጀነራሊ በፍጹም መስራት የሌለባችሁን ስህተቶች ወይም አምናችሁ መቀበል የሌለባችሁም ልክ ነው ብላችሁ ዛሬም ነገ የምታደርጉት ምናልባት እንደ ወንድ ልጅም ሊሆን ይችላል እንደነው እውነታው ሳይሆን ማለት ነው። አንዳንዴ ፍቅርም ህይወትም እንደዚህ ነው መሆን ያለባት ብለህ አምነህ ሊሆን ይችላል። እውነታው ግን እስቲል አንተን ዋጋ ነው የሚያስከፍልህ። በእኛ ሴቶችና በፍቅር ህይወታችሁ ላይ መስራት ስለሌለባችሁ ስህተቶች እናወራለን። ሀይ እንዴት ናችሁ? ለማታውቁኝ የወዲት ነው የምባለው። እንኳን ደህና መጣችሁ ዮድ ሀውስ። እዚህ ቻናል ላይ ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወትን ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላደረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ የዩቲዩብ አልጎሪዝም እንዲወደው ደግሞ የቪዲዮን ሀሳብ ላይክ በማድረግ እንጀምራለን አብራችን ቆዩ አንደኛው ኤክስክ ስትመለስ ወይም የወደድካት ልጅ አልፈልግህም ያለች ልጅ አብሬክ መሆን ፍቃደኛ አልፈልግም ብቻ የገፋች ሴት ወደ ህይወት ስትመጣ ወዳኛለች ወይም አምናኛለች በጣም ብዙ ሞክረህ እኮ ነው ሊያው ሄደ ሊሆን ይችላል ምናልባት ምን አልባት ፍቅረኛህም ከሆነች በኋላ ጥላ ከሄደች በኋላ ስትመለስ ወዳኝ ነው ተጸጽታ ነው የምር ፈልጋ ነኝ ብሎ ወዲያው መቀበል በጣም ትልቁ ስህተታችሁ ነው። ያንን የምትሳሳተው ደግሞ ስለምትወዳት ነው፣ ወይም ሪጀክት ስላደረገች ያቺ ህመም ስላለች ውስጥ እሷ ስለመጣች የሚድን ስለሚመስል ነው። እውነታው ግን እሷ አይደለም። ወንድም ሴትም ሳልላችሁ ሪጀክት ካደረጉም በኋላ ወይም እንደማይፈልጉም ከነገሩም በኋላ ወይም አብረውን ሆነው ከዛ ከጊዜ በኋላ በማናቀው ነገር ድንገት ትተውን አሁን የሚመለሱት እኛ ጋር የተቀየረ ነገር አለ ብለው ሲያስቡ ከሄዱበት ደግሞ ከኛ የተሻለ ባለማግኘታቸው ሲቀጥል ደግሞ ምናልባት ከሱ ጋር ብሆን ይሻለኛል እሱን ወደ ነው ለራሳቸው እንኳን ግልጽ ያልሆነ ነገር ሲያዩ በጣም ደግሞ ኖርማል ሆና ስታያት ሪያክት ማድረግ ሲገባ ሳታደርግ ስትቀር እነዚህን በማየቷ ነው አብዛኛው ሴት የምትመለሰው። የዛኔ በሩን ከፍቶ መቀበል አሁንም ወዳኛ ልጅ ይቅርታ ማድረግ ልክ ነው። እነዚህ የሚሰሩት ትዳር ውስጥ ወልዳችሁ በቆያችሁት ህይወት ላይ ነው እንጂ ፍቅረኛ ብለህ የጠራት በዛ ደግሞ በጣም ብዙ ሬድ ፍላጎችን የምታይባት ሁሌም የምትገፋ ሁሌም ሰላማዊ የሆነ በቃል አደለ። እረፍት እኮ ይሰማል፣ የደህንነት ስሜት አለ። ከትክክለኛው ሰው ጋር ፍቅር ስንገባ ደን ደግሞ ሳትገባም ሁሌም የምታይባት ነገር ንቀት፣ እንደማትፈልግ ከሆነና ከሄደች ከራቀች በኋላ አሁን ልክ እንደወደደችና እንዳፈቀረች አክት አርጋ ስትመጣ በርህን እንዳትከፍት። በሬን መክፈት ፈልጋለሁ አቁሰላኛ ልች ባያለሱ አይድንም። እሷ ስትኖር ደስተኛ ነኝ የሚሉ እንኳን ሀሳቦች ወይ ሰበቦች እንኳን ቢኖርህ በጣም በጥንቃቄ በጣም በስሱ ሪል መሆኗን አረጋግጠህ ፈትነህና ጠይቀህ ወይም ጠየቅ ምፈልገውን ሁሉ ጠይቀህ መልስ ከተሰጠህ ብቻ ነው። አለበለዚያ አብዛኛዎቻችሁ የምትሳሳቱት ስትመጣ ምናልባት አልቅሳ ሊሆን ይችላል። ምናልባት አንተ ማለት ምናምን ብላ ቀባብታህ ሊሆን ይችላል፣ ነገር ግን ስቲል ስለምትወዳት ከሆነ የምትቀበለው ተሳስተሃል። ይሄንን ስተታችሁን አርሙ። ሁለተኛው ሁሉም ሴት ገንዘብ ኦር መልክና ደግሞ ፍቅር ብቻ የሚፈልግ ይመስላችኋል። ኖኖ ኖ፣ በፍጹም ሴት ልጅ ስፔሻሊ አንተን ለማፍቀር አንተን ለመውደድ ገንዘብህን ከሆነ መልክህን ከሆነ ወይ ስታተስህን ከሆነ የፈለገችው ስተት ናት። እንደነገርኩህ አንድ ሴት ልጅ በጣም ጤነኛማ ከሆነች በጣም ሰላማዊ ከሆነች ስለ ፍቅር ከሆነ እነዚህ ኤክስትራ ነገሮች ናቸው ማይገናኙ ነገሮችን የምናገናኘው ባይ ዘ ወይ ማለት ነው። የሆነ ሪሌሽንሽፕ ውስጥ ለመግባት ገንዘብ ከሆነ የተጠየቀው ከፍለን የገባ መገልገል ያለብን ተገልግለ ሂድ አለቀ። ሪሌሽንሽፕ ብለህ ልጠራው አትችልም። አምሶሪ፣ ግን እውነታው ይሄንን ነው። ገንዘብ ስላለኝ ነው ይሻለችን ገንዘብ ስላለኝ ያፈቀረችኝ ሆኖ ገንዘብህን ያፈቀረችው እንዳትሰው መልክህን ያፈቀረችው ስለዚህ አንድ ሴት ልጅ ከመጀመሪያ ጀምሮ የምታየው ትኩረት የምታበዛው የምታፈቅረው አንተን ሳይሆን ያሉህን ነገሮች ከሆኑ መሮጥ አለብህ። ሴት ልጅ ካፈቀርኳት በቂ ነው ወይም ካፈቀረችኝ በቂ ነው ብለህ ደግሞ ካሰብክ እስፔሻሊ የኔናት ብላችሁ ካሰባችሁ በኋላ የምትላሉትን ነገር እባካችሁ፣ ትልቁ ስህተታችሁ ነው። ከላላቅ ኦረዲ የሰጣሃትን ያሳያትን ከዚህ በፊት የለፋህበትን ኢንቨስት ያረከውን ነገር ሁላ ገደል ትከትብሃለች። የውሸቱ ነው ብላ እንድታምን ታደርጋታለህ። ስለዚህ ሁሌም ስትሰጡ በሊሚት በገደብ ይኖርክ ከዛ በኋላ አይታት ደግሞ ወዳት የመጣቱ ቢልድ ያረከውን ላይፍ ማንነትን የወደደችን ሪዝን ጠይቀህ የምትሰጥህ መልስ ልብ ላይ ጠብ ሲል ይሁን። ልብህን የምትከፍተው ገንዘብ ስላለ መልክ ስላለ፣ ኦር የሆነ ስልጣን ስላለ ካመጣሃት፣ በእርግጠኝነት የአንተ ሚንቴንሽን ሌላ ነው። ወይ መልኳ ነው ወይ ቅርጿ ነው። ስለዚህ ለዛ ተቀበሉ። የከፈልከውን አገልግሎት ተቀበል እንጂ ፍቅር፣ ሬሌሽንሽፕ ምናምን፣ ትዳር የሚለውን ሀሳብ ከአይምሮ አውጣ። ይህን ስህተት አትስሩ። ሴት ልጅ ስትወድ ስታፈቅር ከህሊና በላይ ናት። ትንፋሽ የምትተነፍሰው ትንፋሽ የሚያሳዝናት፣ መብላት መጠጣት የሚያስጨንቃት፣ የምትሰጣት ጊዜ፣ የምትሰጣት ትኩረት የሚያጨቃጨቃት ናት እንጂ ገንዘብህን ቁንጅና መልክን እየጋጠች ምትኖር አይደለችም። እናስተውል። ይሄ ትልቁ ስህተታችን አ ስቲል እዚህ ኮሜንት ላይ ገብተህ ገንዘብ ካለኝ የምትል አለ። አምሶሪ፣ ግን ልክ አይደለም። ውጣ ከዛ ዓለም። እሺ ገንዘብ አስፈላጊ ነው፣ ጠቃሚ ነው። ግንኙነታችሁን የሆነ ነገር ክሬት ሊያደርግ ይችላል። የሆነ ነገር ሊያሻሽል ይችላል። ወደፊት ለምትገቡበት ኑሮ ግን ቤዚካሊ እሷ አይደለም ወይም እሱን ብላ የምትመጣ ሴት ዩዝለስ ናት። እመነኝ፣ ይህን ስህተት አትስሩ። ሶስተኛው በጣም ጥቃቅንና ትንንሽ ነገሮችን መርሳት። አንድ ሴት የነገረችን ሊሆን ይችላል፣ ስለሷ የምታውቀውን ሊሆን ይችላል። ጥቃቅን ነገሮች፣ ትንንሽ ነገሮችን የምትረሳ ከሆነ እመነኝ፣ በጣም በትልቅ ዋጋ የሰጠሃት ስጦታት እንኳን ያን የረሳከውን ነገር አይሽርላትም ወይም የሰጠችን ዋጋ የሰጠችን ክብር የሰጠችን ፍቅር በእርግጠኝነት ገደል እንዲከት ነው የሚያደረገው የልደት ቀኗ የምትወደውን ከለር ስለ ጓደኛዋ የነገረችህን ዋቴቨር ብቻ ከልቧ ጆሮ ሰታት የሰማትን ነገር አትርሳ መቼ ነው የልደትሽ ቀን አትበላት በጣም ልቧን ነው የምትሰብረው ይህንን አስተውሉ አንተ ግድ ላይ ይሰጥ ይችላል በጣም ሲምፕል ልትሆን ይችላል በጣም ዳይሬክት ልትሆን ይችላል ምን ችግር አለው ልትችላለህ ሴት ልጅ እንደዛ ቢውልድ አልተደረገችም አትርሳ። ልክ ቅድም እንዳልኩ ልክ አፈቀረችኝ ወዳኛለች፣ ከዚህ በኋላ የኔናት ናት፣ ምን ታመጣለች? ምንም አልጎደለባትም። አብረን ጊዜ እናጥፋለን፣ እንደዚህ አደረገላት። በዚህ እሱ ትርጉም የለውም። ለሴት ልጅ ስፔሻሊ ስለ ፍቅር ካወራት፣ ስለዚህ በጣም ውድ ቦታ ከምትወስዳት ውድ ነገር ከምገዛላት ጥሚጥ ጊዜን ስጣት። ምትወደውን ቀን አስታውስላት። ምን ያህል የወደድክላትን ነገር አስታውሳት። እንደምትወዳት ንገራት። ቆንጆ እንደሆነች ንገራት። ከዛ ባለፈ ደግሞ እያንዳንዱ የምታስታውሰው ነገር ነው ትርጉም ያለው እሷ ጋር። ወይም እሷ የሰጠችህን ቦታ፣ ክብር፣ ፍቅር አንተ ጋር እንዳለ ማሳያው ትንንሽ ነገሮች፣ ትንንሽ ዲቴል። የነገረችህንም የምታውቀውን ወይም የምትፈልገውን ረስተህ በጣም በዛ ፋንታ ትልቅ ነገር ሰጥቻታለሁ ብለህ የምታስብ ከሆነ ወይም ታፈቅረኛለች ብለህ የምታስብ ከሆነ የሆነ ጊዜ ነው ድረስ ነው የምትሄደው። ከዛ አንተ ደግሞ በቃ መብሰል ስትጀምር፣ በቁም ነገር ማሰብ ግንኙነታችሁን ስትጀምር፣ እሷ ፌድ አድርጋለች። አራተኛው፣ የሴት ልጅን ዝምታ ወይም ኩርፊያ እንደ ሰላም መውሰድ ወይም ምንም እንዳልተፈጠረ ማሰብ፣ በሁለታችን መሀል ከዚህ በፊት የምትነጫነጫው የምትጨቃጨቀዋ ሴት አሁን እንደበረደች ወደ ራሷ እንደተመለሰች ማሰብ። ሴት ልጅ ስታኮርፍ እመነኝ፣ ትልቅ ቁስል፣ በጣም አዝናብሃለች። ያደረካት ነገር አለ ኦር ማወቅ ያለብህ ነገር አለ። ይህንን በእርግጠኝነት ነው የምናገረው። ምትወዳ ሴት ስታኮርፍ ችላ ስትልስ ዝምታ ስትመርጥ፣ ዝምታ አንተ እንዳትመርጥ አብዛኛዎቻችሁ ትሳሳታላችሁ። ምን አግኝታ ነው ነብሴ ዛሬ ዝም ብላኛል? የተጠ አልጠየቀችኝም አላወራችኝም። እሷ ሌላ አለም ኮ ናት ሌላ ድምር ቅንስ ውስጥ ሌላ ታሪክ ውስጥ ናት እኮ። በቃ ይሄ አይወደኝም፣ ጠልቶኛል፣ እንዲህ እያደረገኝ ነው ብለህ አንተ ይሄኔ ምንም እንደ ጠፋህም ወይም እንዳደረግከው የማታውቀው ነገር ነው እኮ ምን ሆነሽ ነው ብለህ እንኳን ዝምታውን ወይ አይተኩርፌ ነው እንደሆነ ሲል ምንም አለች ረድማል ሄዳሃል እኮ ላይፍ ቀጠለዋል አይደል ኤለች ምሷ ደግሞ ከአንተ እንዴት መለየት እንዳለባት መቼ እንደጠላሃት ከዚህ በኋላ ይወደኝም እንዴ ማንን ወዷል እያለች እኮ ሌላ ሀሳብ ውስጥ ናት ስለዚህ ፍቅረኛ ስታኮርፍ ወይም ዝምታን ስትመርጥ አብራ ዝም አትበል ወይም ምቾት ውስጥ አትግባ ምን አድርጌ ነው ብለን ጠይቅ ር አልነግርህም ብትል ችለት አንናገር ምንን ለመናገር በፊተኞች ያደለን ችግር አለብን ግን እስቲ እንትን አርግ ሪቪው አርግ ወደኋላ ተመልሰ ሪቪው አርግ ምን እንደተፈጠረ ምንም በዚች ሰሞኑ ምን አድርጌያለሁ ምን ተናግሬ ያለው ምን አስቀርቻለሁ የሚለው መለስ ደን ራስ ስታስተካከላት ያችን ነገር በዚህ ምክንያት ነው ብለህ ይቅርታ ስጠይቃት በጣም ሀይ ነው የምትሆነው። እንዴት ነው ኧረ የሆነ ድራግ እንደወደሰደ ሰው ሀይ ሆና የሚገርም ፍቅር፣ የሚገርም እንክብካቤ ምን ያህል እንደምትወዳት ታስባለች። የሰጣትን ቦታ ዋው። በቃ ያለ እሷ ሰው የለም። አንተ የወጡት ደስተኛ ታደርጋታለህ። ግን ዝምታን እንደሷ ከመረጥ ወይም ችላ ካልክ፣ ግንኙነታችን እንችላ ብሎታል፣ ረስቶኛል፣ በቃ እሱማ ሌላ አለም ጀምሯል ብለህ አንተ አለም ሰላም ነው ረስ ደውል፣ ህግ ይዘጋባል፣ ኩርፊያ ይመጣል፣ ችላ ማለት ሌላም ድራማ ምናምን ይጀመራሉ። እዛ ደረጃ ለምን እንደርሳለን? ትውዳታል አደለ? ስለዚህ ትኩረት ስጥ፣ ትኩረት ስጥ። ግንኙነታችሁን ደግሞ ሊድ ማድረግ ኃላፊነት አለብን። ያንን ውሰድ። ኢዚነን በጣም ተራና ቀላል። ታዲያ ስላፈቀረችን ነው ይህንን ሪያክሽን የምታየው። ካልወደደችን በዝምቷ ጸንታ ወይም ምንድነው ሲለው ምንም በቃ ቻው እንባባል ነው ምትለ፣ ንቃ። አምስተኛው ከልክ ያለፈ መልካምነት ወይም ጥሩ መሆን። ለምትወዳ ሴት ያ ጥሩነት የመጣው ከፍቅር ስለወደድካት ቦታ ስለሰጣት ወይም እሺ እንድትል ከሆነ ሴት ልጅ ታውቃለች። ያንን የምታውቅበት ተፈጥሮ አላት፣ ኢንቲዩሽን አላት፣ አመንክም አላመንክም ስቲላው። ልትከራከረኝ ትችላላችሁ፣ ልክ እንዳልሆንኩ ልታስቡ ትችላላችሁ፣ ልትከራከረኝ ትችላለ። የራስህ እውነታ ስላለህ ነው። ታዲያ እኔ ልክ ስላሉ እንኳ አይደለም፣ ነገር ግን አንተ ህይወት ውስጥ እንደዚህ አይነት ሴት አትመጣም፣ ትመጣለች አሉ። እያንዳንዷ ሴት ወንድ ልጅ ቀድሞ ሲዋሻት ሊሆን ይችላል ቀድሞ ሌላ ነገር ሲያረግ ሊያረግ ካሰበም ታውቃለች፣ ትጠይቀሃለች። ስትጠይቅ እውነተኛና ቀጥተኛ ሁን፣ መዋሸት አያስፈልግም። ከዛ ውጭ ደግሞ እንድትወድ ብለ የምትጎዘጎዝ ከሆነ እሷን ብቻ የምታከብር አይነት ከሆንክ ለሷ ብቻ መልካም ከሆንክ እሷን ኢምፕረስ ለማድረግ የምታደርጋቸው ነገሮች በሙሉ ትክክለኛው ስሜት ወይም ትክክለኛው ድርጊት ወይም ለምን ዓላማ እንደሆነ ሺኖ በቃ ታውቃለች። እናውቃለን በቃ ምን ታደርጉታላችሁ? ስለዚህ እራሳችሁ ሁኑ ምለው ብዙ ጊዜ ለዛ ነው። ከወደደችው ትወደደው፣ ካልወደደችው የራሷ ጉዳይ። ከዛ ውጪ ደግሞ በጣም መልካምነት ወይም ጥሩነት የእውነት ከሆነና ከገባት ራሱ እንደ ፍቅረኛ ላታየት ትችላለች። ምክንያቱም ያንን ኢነርጂ ደግሞ እንፈልጋለን እንደ ወንድ ቁጣ፣ እንደ ወንድ መሪነት፣ እንደ ወንድ ኃላፊነት ወይም እንደ ወንድ ፕሮቴክት የሚያደርጋትን እንጂ እንደ ወንድሟ የሆነ ቀን ፍቅር የሆነ ቀን ጓ ማለት ሲገባ ወይም ጓ የሚልበት መንገድ እንደ ጓደኛ እኩል እንደዚ አይነት ስታፎች ደግሞ በጣም ልክ ያሉ ናቸው። ስለዚህ አክሽን ያስፈልጋል። እንደ ፍቅረኛ አክሽን፣ እንዳፈቀረ ወንድ አክሽን፣ እንደ ወንድ ፍላጎት እንዳለህ አክሽን ያስፈልጋል። ያንን ፓርትን አትቅበረው። አውጣው፣ ትየው ትላመደው ምክንያቱም፣ አትራክሽኑን የሚፈጥረው ወይም ይሄ የሴትና የወንድን ፍላጎት ፍቅሩን የሚፈጥረው ያ ፓርትህ ነው እንጂ ወንድምነትህ፣ በጣም መልካምነት፣ ጓደኛ መሆንክ፣ መደገፍህ አይደለም። እንድትወድህ እንድትቀርበ ያደርጋታል። እንድታፈቅርህ ግን የሚያደርጋት ወንድነትህን ማየት ነው። የወንድነት ፍላጎትን ወይም በተቃራኒ ፆታ በፍቅር ህይወት እንደፈለግካት ስታሳያት ነው። ያንን እናንተ ትቀብሩታላችሁ። አትቅበረው። ያለፈ መልካምነት ያለፈ ጥሩነት ያለፈ እንክብካቤ ኦርሄንን ኢነርጂህን ካላሳያት ለሴት ልጅ ትሸወዳለህ። አብዛኛዎቹ ስትወዱ የምትሰሩ ስህተት ነው። አይናችሁን ክፍረት። በእርግጠኝነት በሀሳቤ ትስማማላችሁ። ከወደዳችሁት ከተቀበላችሁት ለእኔ በላይ ካሳውቀኝ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ